ከትላንትና ማምሻው ጀምሮ ጠቅላይ ሚኒስትሩ ሚዲያ ላይ ከወጣ 14 ቀን ሆነው ብለው ፍለጋ ወጥተዋል። አብይ ታመመ ሲባል ከአብይ ሰዎች በላይ የሚጨንቃቸው ተቃዋሚዎቹ አሊያንስ ፈጥሮ አብይን ያጠፋዋል አብይን ይበላል የተባለው አካል እንኳን አይደለም። አሊያንስ ፈጥሮ አብይን ሊበላ አሊያንስ ፈጥሮ ለራሱ መነጋገር አቅቶት እርስ በርሱ ብትንትን ብሏል። አሁን በዚህ ሁለት ወር መጋሚያ እዚያን ጨምሮ በሚቀጥሉት ሁለት ቆራት አራት ኪሎ እንገባለን ብለ ነበረ። ዝናሽ ታያቸው ራሱ የቤተ መንግስቱን ውስጥ ውስጡን እንደያየ ሰው አቃሉ አትል መጨረሻዎቹ ስራዎች ከደህንነት አንጻር፣ ከጂኦፖለቲክስ አንጻር፣ ከሰላም አንጻር፣ ከግብፅና ከሱዳን ጋር ከሚኖር ድርድር አንጻር እንዴት ጫጫታ ሳይበዛ እንደሚጨርሱት የባርበር የሚለውን ጉዳያቸውን እንዴት አድርገው ወደ መጨረሻ እንደሚያመጡት እንዴት በሶማሌላንድ እና በሶማሌ ጨዋታ መሀል ሾልከው በርበራ ላይ ያለውን አቋማቸውን እንደሚያጸኑ እንዴት ኳታርም ቱርክም እንደሚስቁ እንዴት ሳውዲም አቡዳቢም እንደሚመላለሱ እንዴት አሜሪካም ራሽያም ሂሳብ እንደሚሰሩ። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? አላችሁ ሆይ አለን አለን አለን። እኛ ዛሬም እንግዲህ ዳግም ተመልሰን መጥተናል። ዛሬ እንግዲህ ተመልሰን መጥተን የተለያዩ ጉዳዮችን ልናነሳ ነው። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ዮሐንስ ኮነር ላይክ ሼር ሰብስክራይብ ስለምታደርጉ ደግሞ እጅግ አድርጌ አመሰግናችኋለሁ። በአጭር ጊዜ ውስጥ ከፍተኛ እድገትን እያሳየን ነው ያለ ነው እና ይህንም የሆነው በእናንተ በውድ ቤተሰቦቻችን እገዛ ስለሆነ እጅግ አድርጌ ነው የማመሰግናችሁ። ስለገዛችሁ፣ ስለምታበረቱን እና አብራችሁንም ስላላችሁ፣ አሁንም ዮሐንስ ኮነር ላይክ ሼር ሰብስክራይብ እንድታደረጉ ጠይቄ እጀምራለሁ። ጠቅላይ ሚኒስትሩ እየተገቡ ዶክተር አብይ እየተፈለጉ ነው፣ እየተፈለጉ ነው፣ በጣም እየተፈለጉ ነው። ጠፍተዋል። መጥፋታቸው ያሳሰባቸው ሰዎች ደግሞ ብቅብቅ ብለዋል። እውነት ግን ዶክተር አብይ የት ናቸው? ጠቅላይ ሚኒስትሩ የት ነው የጠፉት? በሚዲያ ከታዩ አስራ አራት ቀናትን ያስቆጠሩት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ አሊ የት ጠፉ? አብይ ሀገር መምራት አይችልም፣ አብይን አንፈልገውም። ውይ የሰውዬ ደግሞ ምንድነው ሚዲያ ላይ በዛ እ ይሄን የፎቶ ፖለቲካውን ይዞብን መጣ። ውይ አብይ። አሁንም ሚዲያ ላይ እያሉ የሚያለቅሱ ተቋሚዎች አሉ። ስድባቸው፣ ትችታቸው፣ መንጓጠጣቸው አብይን ካሁን ሁሉ በማቆሸሽ የተጠመዱ አብይን አብዝተን እንጠላለን የሚሉ ሰዎች አሉ እነኚህ ሰዎች አብይ ሲራመድ ይደብራቸዋል ጠቅላይ ሚኒስትሩ ሲንቀሳቀስ አይመቻቸውም። የጠቅላይ ሚኒስትሩ እያንዳንዱ እርምጃ ፖለቲካ ነው ለነሱ ሰውኛ የሆኑ እንቅስቃሴዎቹ በሙሉ ለነሱ ፖለቲካ ናቸው ሰውኛ የሆኑ ንግግሮቹ በሙሉ ፖለቲከኛ ናቸው ሲጀመር የጠቅላይ ሚኒስትሩን አተነፋፈስ እራሱ ከሶሻሊዝም እና ከካፒታሊዝም አንጻር ከሊበራሊዝም ምናምን አኳያ ቢተነትኑት ሙዳቸው ሲበላይ ያዩት፣ አበላሉን አብዮታዊ ዲሞክራሲን የተጠጋ ነው ብልሹ አሰራር አለበት ወይስ ምንድን ነው ቢሉ ሙዳቸው። እነኚህ አብይ አይመቸንም፣ አብይን አናይም፣ አብይን አንፈልግም የሚሉ ጉዶች ፍለጋ ወጥተዋል። ከትላንትና ማምሻው ጀምሮ ጠቅላይ ሚኒስትሩ ሚዲያ ላይ ከወጣ 14 ቀን ሆነው ብለው ፍለጋ ወጥተዋል። የትገባ እያሉ ነው እንደው እኔ ስነግራችሁ እናንተ አታምኑም እንጂ እነኚህ ሰዎች ያለ አብይ መኖር አይችሉም እናንተ እየመጣችሁ ዮሐንስ ያለ አብይ መኖር አትችልም ዮሐንስ እንደዚህ ደዋድ ትላላችሁ ይኸው እኔ አሁን ጠቅላይ ሚኒስትሩ የትገቡ ብዬ አልፈለግኩ አላስፈለግኩ አላፋለግኩ ምንም አላልኩ ትናንትና አንዳንድ ሶሻል ሚዲያዎችን ቼክስ አደረግን ጠቅላይ ሚኒስትሩ ከሚዲያ ከጠፋ አስራ አራት ቀን ሆኖ ብሎ እየፈለጓቸው ነው ከዛ እንዴ ዶክተር አብይ ግን ስራ ተቀመናቸው እንደዚህ አሰብኩኝ። ለመጨረሻ ጊዜ የታዩት ለካ ጅቡቲ ነው እና አሁን እየፈለጓቸው ነው። ከነገ ጀምሮ ምናልባት ካልታዩቸው ደግሞ ጠቅላይ ሚኒስትሩ ታመዋል፣ ጠቅላይ ሚኒስትሩ ተፈልጠዋል፣ ጠቅላይ ሚኒስትሩ ተቆርጠዋል የሚል ንግግራቸውን ይዘው ይመጣሉ። ለዚህ ነው እነኚህ ሰዎች እንጀራቸው አብይ ነው። አብይ ካልተራመደ አብይ ካልተንቀሳቀሰ አብይ የሆነች ስራ ሰርቶ በሚዲያ ካልታየ የሚያወሩት እንኳን የላቸው። ይጨርሳሉ። አብይ ወለድ ትችት፣ አብይ ወለድ ስድብ፣ አብይ ወለድ ማንጓጠጥ፣ አብይ ወለድ ማንቋሸሽ ነው ስራቸው። በቃ አብይ የሆነ ነገር ይፈጥራል፣ አብይ የሆነ ነገር ይሰራል፣ አብይ የሆነ ነገር ይወልዳል፣ እሱ ተከትሎ ይመጣሉ። አብይ ከሌለ የሉ።

እንዳታስወግዱ አንነግራችሁ ሚስጥር ነው። ለማን እንዳትናገሩ። እኔም አላቅም የት እንዳለ። ይህ ሚስጥር ለማንም ሰው ከኛ እንዳይወጣ፣ ይሄ ከዚህ ቤት ይሄ ጉድ ከኛ እንዳይወጣ። ዝም ብላሹ ጉጭ ይበሉ። የነሱ ፖለቲካ ይሄ ነው። ሰሞኑን ህወሓት ከባድ ውጥረት ውስጥ ገብታለች። ፋንሻ አይቀጡ ቅጣት እየተቀጣች ነው። ገንዘብ ወፌለች። የሳያሳ ወርቅ የሰማይ ምድሩ ዞሮበታል። ሐሰን ሼህ መሐመድ በራሱ ጉዳይ ቢዚ ነው። ሲሲ ለራሱ የአብይ ከስድስት ወር በኋላ ህዳሴ ይመረቃል የሚለው የፓርላማ ንግግር እስካሁን እንዳቃዣው ነው። እነዚህ አጀንዳ ጠፋባቸው። ታክታል። ፖለቲካው ጸጥ ብሏል እኮ ሶሻል ሚዲያ ምንም የረባ አጀንዳ የለም። አደለም ለመስራት፣ ለማውራት አብያ የሚያስፈልጋቸው ሰዎች እኮ ናቸው። አብይ ካልሰራ የሚያወሩት የላቸው። እስኪኖች እንደው ስታሳዝኑ። ድሩ ድክመት ነው እንጂ እኮ ከሞታችሁ እኮ ቆይታቸው አብዛኞቹ ፖለቲካዊ ድርጅቶች አብዛኞቹ ተንታኞች አብዛኞቹ ፖለቲከኞች ኢትዮጵያ ውስጥ ያሉ በዚህ ሰዓት ማለት ነው፣ ፖለቲካዊ ሞታቸውን ሞተው ተፈጥሯዊ ሞታቸውን በመጠባበቅ ላይ ያሉ የፖለቲካ ህይወትና የፖለቲካ ግብ መንገዳቸውን ጨርሰው ሞተው ቆዳቸው ደርቆ፣ ዓይናቸው ፈሶ፣ ጣታቸው ተቀንጥሶ አሁን የድሩ ጥሩምባ ነፊ አቶ ከላይ መተዋልና መቃብሩ ጥሩ እስኪልላቸው እየጠበቁ ነው። አለበለዚያ ህይወት የላቸው ጨርሰዋል። በጣም ደሞ እንደሚተናበቡ እንደምታውቁት ልክ ዶክተር አብይ አራት ቀን ሲጠፋ አንድ አለ የህወሓት ስዋ ከስብሃቷ ህወሓት ጋር በፍቅር የወደቀ በአብይ ጥላቻ ያበደ ጠዋትና ማታ አብይ ሲሳደብ የሚውል አንድ ሚዲያ አለ። ትናንትና አብይ የዛሬ ከሆኑ ዓመታት በፊት ከሚዲያ የጠፉ ጊዜ ታመው ነበረ የሚልበትን ለቅሶን ይዞ መጣ። እኔ አብይ ታመመ ሲባል ከአብይ ሰዎች በላይ የሚጨንቃቸው ተቃዋሚዎቹ። እኔ እኮ በጣም ነው የምታሳዝንኝ። በቃ ምኑ በጣም ነው የምታሳዝንኝ። ላይክ ቶክሲክ የሆነ ሪሌሽንሽፕ ነው ያላችሁ ከአብይ ጋር። ትክክል አይደለም። ትክክል አይደለም። ሰሞኑን አይታችሁ ከሆነ ለቅሶ ራሱ ለማልቀስ እንኳን አጀንዳ አጡ። እኔን እኚህ ሰዎች ጨንቅላታቸው አረጧል፣ መክኗል ምላችሁ እኔ ለዚህ ነው እናንተ አታምኑኝም እንጂ እኔ ስነግራችሁ አስሙም እንጂ አረጠዋል ጭንቅላታቸው። ሐሳብ የለውም። ሐሳብ የለውም እሚያወሩት እሚናገሩት እሚተነትኑት አጥተዋል አጥተዋል። ህወሓት ቤት ድንጋጤ ተፈጥሯል። ኦልድ ጋርዱ ብርክ ብርክ እያለው ነው። መቀሌ ሲጠበቅ የነበረው ጌታቸው ረዳ ዱባይ ተገኝቷል። ዱባይ ተገኝቶ ጭራሽ ምስጢራቸውን እየዘከዘከላቸው ነው ከአለም አቀፍ ሚዲያዎች ጋር። እኔ የትግራዩ ጦርነት እንደተጀመረ ሰሞን ጌታቸው እንደረዳ እንደዛ ሲፍጨረጨር እንደዛ ሲሆን ብዙ ሰዎች አልተረዱትም ነበር። ህወሓት ቤት ታጋይ ካልሆን ከሚሰጥ ቦታ በጣም አናሳ ነው። ታግለህ ካልገባ ጌታቸው ረዳ አልታግለም። ከ6ቱ ትግል ጀምሮ ከበረሃ ጀምሮ ከህዋት ጋር አብሮ አልመጣም። ያ ባለመሆኑ ታግሎ በመጣው የህዋቱ ኦልድ ጋርዱ ቡድን ውስጥ ከፍተኛ የሆነ ጫና ይመጣበታል እና ያችን ጫና ከላዩ ላይ ለማንሳት እንደ በጎ አጋጣሚ ነበር የተጠቀምባት የህዋቱን የሰሜኑን ግጭት። ያም ሆኖ አሁንም ተገቢው ክብር አልተሰጠው። እኔ የሆኑ ማላምንባቸው ነገሮች ስላሉ የሆኑ ፈተናዎች እንዳይመጡብኝ ኤክስፔክት አድረግ ነበረ እያለ ነው፣ ዱባይ ላይ ሆኖ በሰጠው መግለጫ። አሁን የሰሜኑን ፖለቲካ ካነፈነፍ ነው አሊያንስ ፈጥሮ አብይን ያጠፋዋል አብይን ይበላል የተባለው አካል እንኳን አይደለም፣ አሊያንስ ፈጥሮ አብይን ሊበላ አሊያንስ ፈጥሮ ለራሱ መነጋገር አቅቶት እርስ በርሱ ብትንትን ብሏል። ኢሳያስ አፈወርቂ የተማመነባት ህወሃት ለራሷ እንኳን ቆማ መራመድ አቅቷታል። ቲፒኤልፍ የትግራይ ህዝብ አላልኩም። ቲፒኤልፍ የሆነ ፊሽካ ቢነፋ የሆነ ፊሽካ ቢነፋ ሰንሰለት አንገቱ ላይ እንዳንጠለጠለ የሀብታም ውሻ በጥሶ እንደወጣ የደላው ውሻ መንገድ ለመንገድ እየሮጠች ልናያት የምንችላት ቡድን ነች። አሁን ጽንፈኞቹ ስለ ቲፒኤልኤፍ የሚያወሩት ነገር የላቸው፣ የሚናገሩት ነገር አጥተዋል። የጠበቁት የነ ዘመነ ካሴ ድልም የለም። ሚያዚያና መጋቢት እኮ አዲስ አበባ እመጣለሁ ብሎ ዘሜ፣ እንዲህ የቀጠርከኝ የምትቀረው፣ ነገር ግን አልተመቸኝም ዘሜ፣ አልተመቸኝም፣ እኔ የተመቸኝ አይደለም ደግሞ አትማል፣ እኔ ስትምል እያመንኩ ነው እኔ አሁን በዚህ ሁለት ወር መጋቢት ሚያዝያን ጨምሮ በሚቀጥሉት ሁለት ቆራት አራት ኪሎ እንገባለን ብለ ነበረ። ይኸው ምሽ መጣሻው ነው። ይሄ ይደብራል በእውነት ትች ዘሜ ምናል። አሁን ለእነ እንትና እኮ ዘፈን ጋብዛቸው እንደዚህ ብሎ አልመጣም ቀረሁኝ ካንቺ የበለጠ ሸጌ አልመጣም ቀረሁኝ ሸጌ አልመጣም ቀረሁኝ ካንቺ የተሻለ ወዴ ፍቅር አያገኘሁኝ አሁን ዘመያ አይመጣም በቃ በዛ በኩል መቀሌ ቀርቧል። አሁን ለፋኖ ትግል ከአዲስ አበባ ይልቅ መቀሌ ቀርቧል። ይህ ሁሉ የበደልኩ ያመራ ዝብ አቆ ዘላለም አያኖረም። ሮጥ በለ ሂድና ህወሓት ጉያ ተደበቅ። እሷም ትንሽ ቆይታ ትበልሃለች። የሚበላ ሲጠፋ ምን ማድረግ ይቻላል? እና አሁን ዶክተር አብይ የት ገብተው ነው የት ናቸው? ያሉት እኛ ራሱን ጠይቅ እንጂ የት ነውት? በጣም ነው የምታስቁኝ። በጣም ነው የምታስቁኝ። አብይን አይደለም ከስልጣን ላይ ተነስቶ ሀገር ልትመሩ አይደለም ከሚዲያ አታችሁት የምታወሩት ፖለቲካ የሌላችሁ አሳዛኝ ፍጥረቶች ናችሁ። ለእናንተ ያልታዘነ ለማን ይታዘናል? በጣም ነው የምታሳዝኑት? አብያዊ ፖለቲካችሁ በጣም ነው የሚያሳዝነው? ታዘቧቸው፣ ዝም ብላችኋቸው። አሁን ዶክተር አብይ አንድ ሳምንት ደግሞ ቢጠፋ ከዚህ በኋላ ባይታይ አመመው፣ ፈለጠው፣ ቆረጠው፣ ተሰደደ፣ ፈራ፣ ተባ፣ ገባ፣ ወጣ እያሉ ይመጣሉ። ማንም አልፈራም፣ ማንም አልተባም፣ ማንም አልገባም፣ ማንም አልወጣም። እናዝናል፣ በጣም እናዝናለን። ዶክተር አብይ ይህን ጊዜ በቃ እሳቸው ቀጣይ የሕዳሴ ግድብ ከስድስት ወር በኋላ ስለሚመረቅ እንዴት እንደሚመረቅ እንዴት ለመረቃ እንደሚበቃ የመጨረሻዎቹም ስራዎች ከደህንነት አንጻር፣ ከጂኦፖለቲክስ አንጻር፣ ከሰላም አንጻር፣ ከግብፅና ከሱዳን ጋር ከሚኖር ድርድር አንጻር እንዴት ጫጫታ ሳይበዛ እንደሚጨርሱት የባህር በር የሚለውን ጉዳያቸውን እንዴት አድርገው ወደ መጨረሻ እንደሚያመጡት እንዴት በሶማሌላንድና በሶማሌ ጨዋታ መሃል ሾልከው በርበራ ላይ ያለውን አቋማቸውን እንደሚያጸኑ እንዴት ኳታርም ቱርክም እንደሚስቁ እንዴት ሳውዲም አቡዳቢም እንደሚመላለሱ እንዴት አሜሪካም ራሽያም ሂሳብ እንደሚሰሩ እንዴት ብሩክስም አፍሪካ ሕብረትም እኩል እንደሚጫወቱ እንዴት ቻይናም ህንድም ደርሶ የሚመለስ ፖለቲካቸውን እንደሚቀምሩ እንዴት እነንትናነ እነንትናነ

በቃ ያዝናኑኝ ነው እንደዚህ አብይ እንደዚህ ሲናፍቁት ተይኝ ሰዎች አብይን አይጠሉትም እንዴ ይወዱታል በቃ ማለት ነው ያልኩ ግን እነሱ ባይኖሩ በማን ነው የምንደበረው እስቲ ንገሩኝ በማን መደበር እንችላለን? ምን እኮ ሌላ መደበር አይለንም በሆነ መዝናኛዎቻችን ናቸው ሰሞኑን ምን ሰሞኑን ነገ የአሜሪካን የታሪፍ ጉዳይ አነሳላችኋለሁ ሰሞኑን አሜሪካ የጣለችውን የታሪፍ ጉዳይ

ከስብሰባ ውጪ እኮ አብይን አይቶት አያውቅም። ከስብሰባ ውጪ እኮ ስለአብይ ሰምቶ የማያውቅ እኮ ከዘስ እንደዚህ ሆኖ ነው አብይ ና ምንም አልሆነም። ምንም አልሆነም። እናንተ ፈልጓቸው በደንብ ግን እውነት ፈልጓቸው የት እንደገባ አለበለዚያ ሊርባችሁ ነዋ። አብይ ከሌለ ምን ልታወሩ ነው? አየናችሁ እኮ ፕሮፓጋንዳ ጥንቡን ጥሎ፣ ፖለቲካ ረክሶ፣ ትንታኔ ከገለባ ቀሎ አየ ነው አየ ነው ከግር እስከ ራሱ ዘመኑን። እኛም እንግዲህ ብልጽግናዊ ጥንቅጦችን ጠቅጠቅ እያደረግናቸው ነው። እነሱም ጠቅጠቅ ሊያደርጉን በት በት እያሉ ነው። ምንም ማረግ አይቻልም። ምንም ማረግ አይቻልም። እና አሁን እነኚህ ናቸው እንግዲህ ይህን አጀንዳ ያመጣውላችሁ እንድታያችሁ ነው በቃ። እነኚህ ሰዎች እንደዚህ ናቸው። ሌላ መልክ የላችሁ፣ ሌላ ማንነት የላቸው። በቃ እንደዚህ ናቸው። አብይ ከሌለ የሉም። አይደለም ለመምራት ለመቃወም አብይ ያስፈልጋቸዋል። አይደለም ለመስራት ለመተንተን አብይ ከሌለ አቅም የላቸውም። አደለም ሀገር ለመምራት ሀገር መምራቱን ተውት፣ ሀገር ማስቀጠሉን ተውት፣ ስለ ኢትዮጵያ መድከሙን ተውት፣ እንደው ዝም ብሎ ለዲስኩሩ የአብይ መኖር ለነሱ የህልውና የአብይ መቀጠል ለእነሱ የህልውና የህልውና የህልውና የህልውና ጉዳይ ነው። ያለዚ የሉማ ህይወት አይቀጥልም። መንገድ የለም፣ ተስፋ የለም። እና እንግዲህ አጀንዳ በጣም ጠርሮባቸዋል። ብዙም የምንታዘበው ነገር አለ ማን ሰሪው እንደሆነ የሚወራው እንኳን የሚገኘው ማን ሲንቀሳቀስ እንደሆነ የሚወራው እንኳን ብቅ የሚለው በማን ብቃትና በማን ልህቀት እንደሆነ እያየን ነው። አይን አይቶ ልብ ይፈርዳል፣ አይን አይቶ ልብ ይፈርዳል። ሐቁን የምናውቅ እናውቃለን፣ እውነቱን የገባን ተረድተናል። ትክክለኛውን መረጃ የምናውቅ ሰዎች እንረዳዋለን። እናንተ ግን ታስቁኛላችሁ። መዝናኛዎቻችን ናቸው። እናንተ ባትኖሩ በማን ነው የምንደበረው? እና ለማንኛውም ሰሞኑን በሲኤንኤን በቢቢሲም ጠቅላይ ሚኒስትሩን ፍለጋ እንዳይወጡ እንደው አንድ ነገር አርጉላቸው እንደ ክቡር ጠቅላይ ሚኒስትርም እንደ አሉበት እኚህ ሰዎች ስኳራቸው እና ደም ግፊታቸው ከፍ ብሎ እንዳይሞቱብን፣ ማን ሊያለቅስብን ነው ደግሞ? ሳይነቃ ሳያስር ጠፍቶ ብቻ የሚያስጨንቃቸውን ሰውዬ ማን ያሉት አብይ አህመዳሌ? በጣም ነው የምታሳዝኑት። እጅጉን ነው ያዘንላችሁ። ያው ከማዘን ውጭ ምንም ልናደርጋቸው አልችልም። እኔም ስለማላውቅ እስቲ ውስጡ የሚያውቀውን ያየ ሰውን ጠይቁት፣ ሊያውቅ ይችላል። እሱ እኮ ቃ ይችላል፣ ግን ሞራሉ የተለየ ፍጥረት ነው የተለየ ፍጥረት ይፈበርከዋል፣ ይተከትከዋል። በቃ አሁን ግን ወሬ ለመጠሰስ እንኳን አጡ። ግራ ገባችሁ። ይመቸው ግን አብቹ እንዲህ ጠፋ እያለ ጠላ ነው ሲሉ አፍቅሮት ቁጭ እንጂ ያረጋቸዋል ደበረን ሲሉ ናፍቋቸው ቁጭ አያስፈልገንም ሲሉ ለማውረት እንኳን እንደሚያስፈልጋቸው 15 ቀን ጠፋ ብሎ ብሎ ቲፕ ይሰጣቸዋል። አገባቸውማ በይ በኩል ይገባቸዋል። እነሱ ዶንዝዞ የመዶንዝዝ አለቆች፣ የመደንዘዝ ጌቶች፣ የድንቁርና አባቶች ስለሆኑ ማለት ነው። እና አሁን ዶክተር አብይ የት ገቡ ብሎ እየፈለጉ ነው እናንተም አፈልጓቸው ዶክተር አብይ ግን ያሉት ይመስለኛል። እናንተ የምትናፍቁት የምትናፍቁት የሆን ሄዳለን ካላችሁ ሁለትና ሶስት ዓመት ሊሆናችሁ ያለው አራት ኪሎ ግቢ ነው። ሌላ ቦታ አፈልኩ፣ ወሬ አፈብርኩ፣ አሉባልት አጠንስሱ፣ ዲስኩራችሁን አትንፉብን። እኛ በሰላም ህይወታችንን እየኖርን ነው ለማለት ነው። ነገ በሌላ በተሻለ ጥንካሬ እንመጣለን። በተለይ አሜሪካ ሁኔ ታሪፍ ጉዳይ፣ ሰሞንኛውን ትችታቸውን ጉዳይ ተመላልሰን እናነሳዋለን ደዛ የምናደርግ ነው የሚሆነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል እንደማይለወጥ እንደማይቀር የከበረ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። ዮሐንስ ኮርነር ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ቻው